አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ ከኔጋ አልሐምድላ ረብል አለሚን ገንፎ እንብላ ውዶች የዛሬ ቁርስ ገንፎ ነበር ያገነፋዉትኝ እና እንብላ በተልባም ከፈለጋችሁ በቅቤ ያው ቅቤ እንግዲህ አንጥሬ ነው ትናንት አንጥሬ ነበረ እና እንዴት ነው ቅቤ የሚነጠረው ምናምን የምትሉም ልጆች አላችሁ። ለየት ያለ ነገር የለም። አሳያቸዋለሁ እንዴት እንደማነጥር እንደ እናቶቻችን። ያው እንግዲህ ለጋ ቅቤ በጣም ተወዷል። አንዷንትን እንክብክብ ነው። እኛ ጋ እንግዲህ በኪሎ እና በኩባያ የምሸጥበት ሀገር አለ። እኛ ጋ በእጃቸው እንደዚህ አድቦልብለው ነው። ሶስት መቶ ብር ሁለት መቶ ሀምሳ ምናምን እንደዚህ ይላሉ። ብቻ ከሁለት በላይ ነው። በጣም ትንሽዬ ከሆነ ነው መቶ ሰማንያ መቶ ሰባ ምናምን የምታገኙት። እና ያ በጣም ስለሚከብድ ሸኖለጋውን ለጋውን ገዝቻለሁኝ ማለት ነው። ያው እንግዲህ እንደምታዩት ሸኖ ለጋው ይሄ ነው። ሹካና ማንኪያ የሚባልም አለ። ይሄንን እኔ ሰባት መቶ ገብቷል መሰለኝ ስድስት ከሀምሳ ነው የገዛሁት። ቀደም ብዬ ነበር የገዛሁት እና እንደምታዩት እንደዚህ እስከሚቀልጥ ድረስ እንትንለዋለሁ። ሰዓት ላይ ጥደዋለሁኝ። ከዛ ቅመሞቹን ማስገባት ነው ምን ምን እንደሆኑ ቅመሞቹ እንግዲህ አራት አይነት ቅመም ነው ያስገባሁት። እሱን መጨረሻ ላይ በደንብ አብራሪቼ እነግራችኋለሁኝ ማለት ነው። ቪዲዮውን ባይሆን ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን አትርሱ። ከዛ እንደዚህ ከንትን ካለ በኋላ መፍላት ከጀመረ በኋላ ቅመሞችን አስገባና ቀስ ብሎ ደግሞ እንዲፈላ አድርገዋለሁ። ግጥም አድርጌ በደንብ ያው ይፈላል፣ ግን መቃጠል ስለሌለበት እንደምታዩት እሳቱን ቀንሼ ቀስ ብሎ ነው የሚፈላው። ይሄ የሸነው ለጋ ስለሆነ ነው እንትን እንደዚህ አረፋ ምናምን ግጥም የሚል አይነት አይደለም። የተወሰነ ኮረፊያት ምናምን ነው የሚያመጣው፣ ከዛ ይጠፋል ማለት ነው። እንደምታዩት ቅመሙን እንደዚህ አድርጌ ያቀላቅላለሁ። ከዛ በደንብ ይፈላል። እንዳይቃጠልብኝ አድርጌ ቀንሼ ከዛ አጠለዋለሁኝ ማለት ነው ከበረደልኝ በኋላ ነው ማጠለው ከበረደ በኋላ ወደዚህ ጨምረዋለሁ ባሊ ነው እንግዲህ እኛ የማስቀምጥበት ያው ብርጭቆ ስለሌለኝ ነው እንጂ ጠርሙስ ቢሆን ማስቀመጫችሁ በጣም አሪፍ ነው እኔ ግን እች ትንሽዬ ባሊ ናት ያለችኝ የቅቤ እሷ ላይ ነው የጨመርኩት ያው ገለብጠዋለሁ ለተወሰነ ጊዜ ነው ታች እናቴ ቤት ስለምወስደው ገለብጠዋለሁኝ ለጊዜው በዚህ አድርገዋለሁኝ። ሳሳድረው ትንሽ ቅዝቃዜም ስላለ እንደምታዩት እንደዚህ ሆኗል ማለት ነው። ከለሩን በጣም ነው የሚያምረው። ጣዕሙን ደግሞ እንግዲህ እስኪ እንቀምሰዋለን። ገንፎ እያገነፋ ነው እንደምታዩት እዚህ ጋ ጠዋት። ያው ደግሞ ገንፎ አገነፋፍ እንዴት ነው እንዳትሉኝ፣ ውሃው ፈላ፣ ከዛ ዘይትና ጨው ትንሽ እንጨምራለን። በደንብ ከፈላለን በኋላ ዱቄታችን ጨምረን ማሸት ብቻ ነው በደንብ ይሄ ምንም ታሪክ አያስፈልገውም። በደንብ እሽት አደርገዋለሁ። በነገራችን ላይ ቪዲዮውን መቆርጠው በሁለት እጄ መስራት ስላለብኝ በአንድ እጄ እየቀረጽኩ በአንድ እጄ መስራት ስለማልችል ነው። ብዙ ጊዜ ነግራችኋለሁኝ፣ ያው ራሴ ካሜራ ማኗ፣ ለዛ ነው እና ከዛ ክድን እያደረኩ ውሃ ጨምሬ ክድን እያደረግኩ በደንብ ብስል እያደረግኩኝ እሽት፣ ወደ ሶስት ጊዜ ወይም አራት ጊዜ ማድረግ ትችላላችሁ። እንደዛ እያደረግኩ እሽት አደርጋለሁ። በስከ መጨረሻ ደግሞ እንደምታዩት ተልባ በጎን አዘጋጅቻለሁኝ። ያው እኔ ብዙም አይደለሁም፣ ቅቤ ላይ ይዘጋኛል። ሁለት ሁለት ጊዜ ከጎረስኩኝ በቃ ዝግት ነው የሚያደርገኝና ተልባ ይመቸኛል ይበልጥ ከቅቤው። ያው አባቴ ቅቤ ይወዳልና አሁን አባቴ ቁርስ ላይ አብሮን እኔ ያለው ለዛ ለሱ ቅቤው እንደዚህ ያዘጋጅቻለሁኝ። ገንፎ ዋው! ማሻለ በጣም ነው የሚጣፍጠው በቅቤውም ማለት ነው። እንግዲህ እኔ እንደነገርኳችሁ የሰው ልጅ እንደ ፍላጎቱ አደለ። ተልባ ነው የምወደው ከምንም በላይ ተልባው ይሻለኛል። ከቅቤው ይበልጥ ተልባው ይሻለኛል። ያው ግን ልጆችም እንደዚህ ቅቤውን ምናምን እነሱም ስለሚወዱ ለነሱም ብዬ ምናምን ነው እንደዚህ ያነጠርኩት። ለወጥም ለሽሮ በተለይ በጣም ቆንጆ ነው። እየበላን ነው ቁርሳችንን፣ እላችኋለሁ ውዶችዬ፣ እንብላ። እንደምታዩት ተልባው እንዴት ነው! ተልባ የሚወድ የለም? ዋው! እኔ ጥጥት ባደርገው እራሱ በጣም ነው የሚመቸኝ ተልባ። እና ያው ሰብሰብ ብለን ቁርሳችን በልተናል እላችኋለሁ ውዶችዬ፣ ይችን የመሰለች ገንፎ እጥር ምጥን ያለች። በተለይ ገንፎ ስትሰሩ ትን አነስ ካደረጋችሁ በቃ ጣፍጧችሁ ጨርሳችሁ ትበሏታላችሁ። በጣም ደስ ይላል። ሆዳችሁ በደንብ ካልሞላ ደግሞ ሌላ ነገር ታቀርባላችሁ እንጀራ ምናምን ነገር በጎን ወይ ፍርፍር ትሰራላችሁ በጎን ደግሞ የሆነ ብቻ በሽሮ እንጀራም ቢሆን ሰርታችሁ በጎን መጠቀም ትችላላችሁ። እና እንደዚህ ትንሽዬ ስትሆን በፍቅር በቃ ተጨርሳ ትበላለች። በዛ አድርጌ ምናምን እንደዚህ ካገረፋሁኝ ሲቀመጥ ወይ በኋላ ይበላ ብቻ እንትን ይላል ፣ ሲቀመጥ ያስጠላል። ገንፎ በትኩሱ ነው ይባላል። እና በእኛ አካባቢ እንደውም ብዙ አይበላም። እኔ አሁን እኛ ቤት፣ እናቴ ቤት ራሱ ከተገነፋ የቤት ሰው ሁሉም ስለማይበላ ነው መሰለኝ በቃ ይተርፋል፣ ተርፋል። እና ገንፎ እንደዚህ በዛ አርገን ራሱ አናገነፋም፣ ግን ወደ ገጠር በጣም ነው የሚበላው። እንደውም ገንፎ ነው በቃ የሆነ ልክ ለየት ያለ ምግብ ተደርጎ ነው ምናምን የሚታየው እኛ ጋ ብዙም እንደዚህ እንትን አንልም። ለዛ ነው ብዙም ፍላጎቱ የለም፣ ብዙ ጊዜ አናገነፋም እና በፍቅር ኑሮ ኑሮ አንዳንድ ጊዜ እንደዚህ ሲገነፋ አነሳ አድርገን ትንሽዬ እናገነፋለን ማለት ነው ውዶችዬ እና በጣም ጣፍጦን በላን። አልሐምዱሊላ። ሌላው ነገር ደግሞ የቅቤ አነጣጠር፣ ከዚህ በፊት የቅቤ አነጣጠር እንዴት ነው ምናምን የምትል ልጆች አላችሁ። እኔ ልክ እንደ እናቶቻችን በተለይ እንደ ገጠር እናቶች ምንም እንደዚህ ታቤ ሌለበት የቅቤ አነጣጠር ነው ሌላ ብዙ ጣጣ እንደዚህ ቅመሞች ብዛት ምናምን ብዙ ጊዜ እንደዛ አድርጌ አንጥሬ አላቅም በቀላል መንገድ ነው ማነጥረው በጣም ቆንጆ ነው ይጣፍጣል አንደኛ አራት አይነት ቅመሞች ነው የጨመርኩት የመጀመሪያ ኮረሪማ ነው ኮረሪማውን በዛ ማድረግ ነው ሌላው ደግሞ ነጭ አዝሙድ እና ጥቁር አዝሙድ ነው። እሱን አነሳ አነስ። ከዛ አብሽ፣ አብሽም ትንሽዬ እንዳይመር ማለት ነው። ካላችሁ በሶ ብላ ወይም ዘቃ ቅቤ መጨመር ትችላላችሁ። ኮሰረትም ይጨመራል፣ ግን ኮሰረት እኔ ሲጨመር ብዙም አልፈልገውም እንጂ ብዙ ሰው እንደዚህ ኮሰረት ምናምን አድርጎ ያነጥራል። እኔ ግን ቀምሸዋል በኮሰረት ተደርጎበት የተነጠረውን ቅቤ ብዙም አልፈለግኩትም፣ ጣዕሙን እና ለዛ ነው ኮስረት አልጨምርም። እኔ ሳነጥር አልጨምርም። ብዙ ጊዜ ስላልተለመደ ነው መሰለኝ ወደኛ ወደዚህ አካባቢ ብዙም አልተለመደም ኮስረት መጨመር ከቅቤ ላይ። ነገር ግን ከፈለጋችሁ ብታደርጉበትም ያው አሪፍ ነው እና በሶ ብላ ዘቃ ቅቤ ማለት ነው እሱንም መጨመር ትችላላችሁ እና ቅቤ ስታነጥሩ ቅመሙ እንደ ምርጫችሁ። ዋና ዋና ቅመሞችን ነገርኳችሁ። ኮረሪማ በዛ አድርጋችሁ መጨመር አለባችሁ። ነጭ አዝሙዱንም እንደዚሁ፣ ጥቁር አዝሙድ እና አብሽ ከኮረሪማ ውጭ ያሉትን ቅመሞች አነስ ነስ እያደረጋችሁ ደግሞ ለወጥ የምንጠቀማቸው ቅመሞች መከለሻ ምናም እያልን ለወጥ ማጣፈጫ የምንጠቀማቸው ቅመሞችን እነሱን መጠቀም ትችላላችሁ። በዛም ማንጠር ትችላላችሁ። ነገር ግን አፈጫጩ ያው ቅመሙን ስትፈጩ ትንሽ ሸርከት ብታደርጉት ለምን ከስር ግግር ብሎ ዝቅጥ ብሎ እንትን ቅቤውን እንዳይዝባችሁ ማለት ነው። ቅቤውን መጡ እንዳይዘው ለዛ ሸርከት ብሎ ብትፈጩት አሪፍ ነው። በደንብ ላምባ ታደርጉት እንጂ ያንንም መጠቀም ትችላላችሁ። ለወጥ የምትጠቀሙትን ቅመም ለቅቤ ተጠቅማችሁ ማንጠር ትችላላችሁ። እና በእኛ ቤት ሁሉ ነገር ኖርማል ነው። ለምንም ነገር አልጨነቅም። ለምንም ነገር እንደዚህ ካልሆነ ምናምን ብዬ በቃ የሆነ ነገር መስራት ፈልጌ ለዛ ነገር ታታ ምናምን አላበዛም እና ያን ያህል ለየት ያለ ነገር የለም። እንደ እናቶቻችን እንደ ማንኛውም ቅቤ አነጣጠር በቅመም እንደዚህ ተደርጎ ነው ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል ምናምን፣ አሁን አርባ ሀገር ላይ እንደዛ ከታትፈን አብረን አፍልተን ምናምን እንደዛ እንጠቀማለን። እዚህም ወደ ከተማ አካባቢ ብዙ ነገሮች ይጨመራሉ። እንደኛ ወደ ገጠር አካባቢ ግን እንደዚህ ነው ሲነጠረ ያየሁት። እናቶቻችን ሲያነጥሩ ነው እንደዛው ነው ማነጠረው፣ እና በጣም ቆንጆ እና ጣፋጭ ነው። ሽታውም ዋው ነው። እና ለነግራችሁ በጣም ቆንጆ ቅቤ ነው። እንደዚህ አድርጋችሁ ማንጠር ከፈለጋችሁ የቀማሞችን አይነት ኮሜንት መጀመሪያ ላይ አስቀምጥላችኋለሁ። ይዛር ቪዲዮ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሽ እስከመጣ አላ ሰላማችሁን ያብዛው አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ